እንደምን አላችሁ የእግዚአብሔር ልጆች፣ በያላችሁበት የእግዚአብሔር ሰላም ይብዛላችሁ። መብራት ነኝ። በቀን አራት ላይ ይዤላችሁ የመጣሁት አርዕስት እንዴት አብሮ ይሄዳል የሚል ነው። ከመጀመራችን በፊት እንጸልይ። ሰማይና ምድርን በቃል የዘረጋ ቅዱስ አባታችን ሆይ እናመሰግናለን። አባታዊ ቃልን ስንቋደስ አንተ በመካከላችን ተገኝ ቃልብ ይፈውሰን ይለውጠን። ቃል ብርሃን ነውና ያብራለን። ቃል ህይወት ነውና የሞተው ማንነታችንን ወስዶ ህይወት ይስጠን። ቃል መንገድ ነውና ይምራን። ቃል ጥማታችንን ያርካ። ቃል ለውጡ አዲስ ሰው ያርገን። በአንድ ልጅ በጌታ በኢየሱስ ክርስቶስ ስም አሜን። የመሪ ጥቅሳችን የሚገኘው ደግሞ በሁለተኛ ቆሮንቶስ ምዕራፍ ስድስት ከ14 እስከ 16 ያለውን አነበዋለኝ። ከማያምኑ ጋር በማይመች አካሄድ አትጠመድ። ጽድቅ ከአመፅ ጋር ምን ተካፋይነት አለው? አለውና ብርሃንም ከጨለማ ጋር ምን ህብረት አለው? ክርስቶስ ከቤልሆር ጋር ምን መስማማት አለው? ወስ የሚያምን ከማያምን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስ ጣዖት ጋር ምን መጋጠም አለው ይላል እና ያነበብኩትን ለማጠቃለል ጽድቅ ከአመፅ ጋር ብርሃን ከጨለማ ጋር ክርስቶስ ከቢኡል ጋር የሚያምን ከማያምን ጋር የእግዚአብሔር ቤተ መቅደስ ከጣዖት ጋር አብሮ የሚሄዱ ነገሮች አይደሉም ሀሳባቸው አሰራራቸው ተቃራኒ ነው እነኛ ሀገር እንደሚባለው እንደ ሆድና ጀርባ እንደሚባለው ማለት ነው። የእግዚአብሔር ቃል አታድርጉ፣ አትንኩ፣ አትብሉ ወዘተ የሚለን ምክንያቱ እሱ ፍቅር ነው፣ ስለሚወደን ብቻ ነው። እንድንጠፋ ስለማይፈልግ ቃሉ እንደሚለው ማንም እንዳይጠፋ ወዶ ስለ እናንተ ይታገሳልና ይላል። ጌታ ይታገሰናል መንገዳችንን እንዳንሰት በትዳርም ሆነ በጓደኞች፣ በቤተሰብ ዙሪያ ባሉ ሰዎች መካከል የምናደርገውን ግንኙነት ቃሉ እንደሚለው በማይመች አካሄድ አትጠመድ ሲል የማያምኑትን ሰዎች ጥሉ ሳይሆን በእነሱ መንፈስ እንዳንጠመድ መጠንቀቅ እንዳለብን ነው የሚያሳየን። ምክንያቱም ከጉዳት ነጻ እንድንሆን ነው። የተሳሳተ ምርጫ ውስጥ እንዳንገባ ሌሎችን እንዳንጎዳ፣ ከኛ አልፎ ለሌሎች ጠንቅ እንዳንሆን ነው የእግዚአብሔር አላማ። ለኛ የሚፈልገው ለሰዎች በረከት፣ ፈውስ፣ ነፃነት፣ ደስታ ምንጭ እንድንሆን ነው። ጌታ ከማምኑ ጋር በማይመች አካሄድ አትጣመሉ ሲል የተጣመመን ቤትን ከማቅናት ትክክለኛ ቤትን እንድንሰራ ነው የሚፈልገው ይህም እንዲሆን ተገቢውን እውቀትን እንዲኖረን ቃሉን ሰጥቶላን እንደ መመሪያ፣ በማይመች አካሄድ አትጠመዱ በማለት በዮሐንስ አምስት አራት ላይ እንዲህ ይላል። እውነት እውነት እላችኋለሁ፣ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት የተሻገረ እንጂ ወደ ፍርድ አይመጣም። በሌላ ቦታ ደግሞ ቃሌን ሰምቶ የሚያደርግ ሁሉ ቤቱን በአለት ላይ የሰራ ልብ ልባም ሰው ይመስላል ይላል፣ እና እግዚአብሔር በየቦታው በቃሉ ይናገረናል፣ እንዴት ህይወታችንን መምራት እንዳለብን። በቸልተኝነት በጊዜያዊ ነገሮች ስሜቶች ተታለን ቤታችንን በአሸዋ ላይ ከሰራን ፍጻሜው ይቅርታ አያምርም። እንደ ምሳሌ አድርጌ የወሰድኩት የመጽሐፍ ቅዱስ ታሪክ የሚገኘው በአንደኛ ነገሥት ምዕራፍ አንድ ላይ ነው። አካንና ኤልዛቤልን አካን የእስራኤል ንጉሥ ነው። ከአስሩ ነገድ የወጣ የእግዚአብሔር ማንነት የሚያውቅ የእግዚአብሔርን እጅ ካዩና ከቀመሱ ቤተሰብ ነው የመጣው። ነገር ግን መጽሐፍ ቅዱስ ሲገልጸው በአንደኛ ነገሥት ምዕራፍ 16 ቁጥር ከ30 እስከ 33 እንዲህ ይላል። ከሱ በፊት ከነበሩት ሁሉ ይልቅ በእግዚአብሔር ፊት ክፉ አደረገ። የኢታቤልን ልጅ ኤልዛቤልን አገባ። ሄዶም በዓልን አመለከ ሰገደለትም። ለበዓልን መሰዊያ አቁመ የእስራኤልን አምላክ እግዚአብሔርን የሚያስቆጣውን ነገር አበዛ። ይላል ሚስቱም፣ ኤልዛቤል ያው የጣዖት አምላኪ ልጅ፣ እሷም ጣዖት አምላኪ የሕያው እግዚአብሔር የሆኑን ሁሉ ለማጥፋት ታጥቃ የተነሳች ነው። ታሪኩን እንደምናቀው የሁለቱ መጣምር እግዚአብሔርን የሚያከብር አይደለም። ምክንያቱም መሬ ጠቅሳችን ላይ እንደተመለከት ነው ብርሃን ከጨለማ የእግዚአብሔር ቤተ መቅደስና ጣዖት አንድ መሆን አይችልም። ልክ ውሃና ዘይት መቀላቀል እንደማይችል ከእግዚአብሔር ጋር ካልሆነን ከአምላካችን ተቃራኒ ከሆነው ከሰይጣን ጋር ነው የምንሆነው። ምክንያቱም ቃሉ እንደሚለው ለሁለት አምላክ መገዛት ስለማንችል ወደ አንደኛ ነገሥት ምዕራፍ ምዕራፍ አንድ ላይ ስንመለከት ሁሉንም አላነበውም፣ ግን የተወሰነውን አለፍ አለፍ አድርጌ አነበዋለሁኝ። በቁጥር ሁለት ላይ ንጉስ አካብ የጎረቤቱ መሬት ለመውሰድ ተመኘ። ነገር ግን የመሬቱ ባለቤት ናቡቴ ፍቃደኛ አልነበረም። ንጉስም አካብ እንቢተኛው አስቆጣው፣ አስከፍ አስከፍቶት ነበር። ይህን የሰማች ሚስቱ ግን ደስተኛ አልነበረችም። በቁጥር ሰባት ላይ ስናነበው በሃያ አንድ ላይ ሚስቱ ኤሊዛቤል አንተ አሁን የእስራኤል መንግስት ትገዛለህን? ተነስ እንጀራ ብላ፣ ልብ ደስ ይበላት። የአዝራኤላውያን የናቡቴን የወይን ቦታ እሰጥሃለሁ አለችው እና ባሏን ለማስደሰት ተንኮል ጠነሰሰች፣ እቅድም አወጣች። ታሪኩ እንደምናውቀው ናቡቴን በሐሰት በሐሰት አስመስክራ እንደ ወንጀለኛ አስወግራ አስገደለችው ማለት ነው። ያው ያለ ቦታችን ስንገኝ ሁሉ ጊዜ ጥፋት ነው የሚሆነው እና እቅዷ ከተሳካለት በኋላ በቁጥር አስራ አምስት እና አስራ ስድስት ላይ ስንመለከት ኤሊዛቤልም ናቡቴን ተወግሮ እንደሞተ በሰማች ጊዜ ኤሊዛቤል አካብን ናቡቴ ሞቷል እንጂ በሕይወት አይደለምና በገንዘብ ይሰጥት ዘንድ እምቢ ያለውን የእዝራኤላውን የናቡቴን ወይን ቦታ ተነስተ ውረስ አለችው። አካብም ናቡቴን እንደሞተ በሰማ ጊዜ ይወርሰው ዘንድ የእዝራኤላውን ወደ እዝራውያኑ ወደ ናቡቴው ወይን ቦታ ሊወርድ ተነሳ ይላል። እና በጣም የሚገርመኝ ሁሌም አዲስ የሚሆንብኝ የእግዚአብሔር ፍቅር ይገርመኛል። እንደዚህም አድርጎ አካብ አሁንም ጥያቄ አልጠየቀም። ምን ሆነ፣ እንዴት ሆነ ምን አድርገሽ ነው ለምን ገደድሽው? የሚለውን ጥያቄ አላቀረበም። ምን ያክል አእምሮ እንደተበከለና ግድ የለሽ ራስ ወዳድ እንደሆነ ነው የሚያሳየው። እንደዚህም ሆኖ እግዚአብሔር ለአካብራራለት መልእክተኛ ምላከለት ቁጥር አስራ ሰባት እና አስራ ስምንትን ስንመለከት የእግዚአብሔርም ቃል ወደ ቴሰቢያዊው ወደ ኤልያስ እንዲህ ሲል መጣ ተነስተህ በሰማሪያ የሚኖረውን የእስራኤልን ንጉስ አካብን ትገናኘው ዘንድ ውረድ። እነሆ ይወርስ ዘንድ በወረደበት በናቡቴ የወይን ቦታ ውስጥ አለ። በጣም እንደ ቅድም እንዳልኩ የሚገርመኝ ሁሌም አዲስ የሚሆንብኝ የእግዚአብሔር ፍቅር ምን ያክል በኃጢአት ብንጨማለቅ፣ ከሱ ብንርቅ፣ ብንሸስ እሱ ግን ሁሌ በፍቅሩ ሊመልሰን ይፈልጋል። እኛ ፈቃደኞች ከሆነን ቃሉ እንደሚለው አንዳችን እንዲጠፋ የእርሱ ፍቃድ አይደለም። እግዚአብሔር ፍቅር ነው፣ ፍቅሩም ከኃጢአታችን የበዛ ነው። የእግዚአብሔር ፍቅር፣ ኃጢአት ሲበዛ ፍቅሩ ይበዛል። እና እግዚአብሔር አክዓብን ከክፉ እንዲመልሰው ነው ኤልያስን የላከው ግን በቁጥር ሀያ ላይ ስንመለከት አክዓብ ኤልያስን ሲያየው ምንድን ያለው ጠላቴ ሆይ አገኘኸኝ? አለው። አክዓብ ግን ኤልያስን ሲያየው በአይምሮ የመጣው ምናልባት አንተ በቃ እቅዴን ልታበላሽ፣ ሀሳቤን ልታበላሽ ሚስቴ ያዘጋጀችልኝን ይህንን የተመኙትን የውህን ቦታ ልወስድ ስል ደግሞ እንቅፋት ልትሆን መጣ ያለን የሚመስሉ አይደል? ልክ እርኩስ መንፈሱ ኢየሱስን ምንድን ነው በእርኩስ መንፈስ የተሞላው ሰው ልክ ኢየሱስን ሲያየው ጌታ ሲያየው ከአንተ ጋር ምን አለኝ እንዳለው ነው። አካብም ኤልያስን የተቃወመው መሪ ጥቅሳችን ላይ እንደሚለው ጽድቅ ከአመፅ ጋር ተካፋይነት የለውም። ምክንያቱም የሁለቱም መንፈስ የተቃረነ ነው። እግዚአብሔር ግን አካብን አካብ የኤልያስን ማንነት ያውቃል። አባባሉ ቅድም እንዳልኩት በቃ ደስተኛ ያልነበረ በጣም ያሳዝናል የሰው ልጆች ወደ ክፉ ስንሄድ አንዳንድ ጊዜ የመንፈስ አይኖቻችን ሲከደኑ ወይ ሲዘጉ ልበለው የእግዚአብሔር መንፈስ በቃ እንዳናየው እንዳንመለከተው ነው የሚሆነው። በኤርሚያስ አስራ ስድስት ሰባት ላይ አይኔ በመንገዳቸው ሁሉ ላይ ነው፣ ከፊቴ አልተሰወሩም፣ ኃጢአታቸውም ከእኔ አልተሸሸገም ይላል። ከእግዚአብሔር መሸሸግ ስለማንችል፣ እግዚአብሔር መልእክተኛ ላከለት የሚያደርገውን ያስደረገውን ስላየ። ኤልያስ ግን ያው እግዚአብሔር የሰጠውን መልእክት አስተላለፈለት። ቁጥር ሀያለ እንዲህ ይላል። እርሱም እንዲህ ብሎ መለሰለት፣ አግኝቼሃለሁ፣ በእግዚአብሔር ፊት ክፉ ለማድረግ ራስህን ሸጠሃልና ይለዋል። ቁጥር 21ን ደግሞ ስንመለከት እስከ 26 እግዚአብሔር በቃ ምን ያክል በሱ ላይ እንዳዘነ ነው የሚናገረው። ቁጥር 22ን ባነብ በስራ አስቆትኸኛልና እስራኤልንም አስታልና እስራኤልንም አስታልና ቤትህን እንደ ናባጥ ልጅ እንደ ኢዮረብኤል ቤት እንደ አኪያም ልጅ እንደ ባኦስ ቤት አደርገዋለሁ። ቅድም እንዳልኩ ለሌሎች ጭምር ጠንቅ እንሆናለን። በክፉ መንገድ ስንመላለስ የእግዚአብሔርን ቃል ካልሰማል፣ ሁልጊዜ መጨረሻው ጥፋት ነው የሚሆነው። በመጨረሻ ግን የእግዚአብሔር ፍቅር አሸነፈ አካብም ወደ ንስሐ እንደገባ ነው የሚያሳየን። በቁጥር ሀያ ሰባት ስንመለከት አካብም ይህን ቃል በሰማ ጊዜ ልብሱን ቀዶ ገላውን ማቅ አለበሰ፣ ጾመም በማቅ ጾመም በማቅ ላይ ተኛ፣ ቅስስ ብሎም ሄደ። እግዚአብሔር ግን እንደገና ምሕረት አደረገለት፣ ራራለት፣ አዲስ ልብን ሰጠው። ያንን ድንጋይ ልብ ሰብሮ ያንን ለስላሳውን ልብ እንደሰጠው ነው። ደግሞም አክአብም በፊቴ እንደተዋረደ አየህነ በቃ የእግዚአብሔር መራራት ይገርማ በፊቴ የተዋረደው ስለሆነ የተዋረደ ስለሆነ በልጁ ዘመን በቤቱ ላይ ክፉ ነገር አመጣለሁ እንጂ በእርሱ ዘመን ክፉ ነገር አላመጣም የሚል የእግዚአብሔር ቃል ወደ ቴሰቢያው ወደ ኤልያስ መጣ። እኛንም ከተጨማለቅንበት ኃጢአት በደሙ ዋጅቶናል። ከማያምኑ ጋር በማይመች አካሄድ አትጠመዱ ይለናል። በኑሯችን በህይወታችን ጣልቃ እየገባ መንገዳችንን የሚያቀና አምላክ አለን። በቸልተኝነት ስንጓዝ ህይወታችን የምሬት እንዳይሆን ቃሉ እንዲህ ይለናል። በመጀመሪያ ላይ እንዳነበብኩት በሁለተኛ ቆሮንቶስ ምዕራፍ ስድስት አስራ ስድስትንና እስከ አስራ ስድስት እስከ አስራ ስምንት አነበዋለሁ። ይሄ እኛ የህያው እግዚአብሔር ቤተ መቅደስ ነንና፣ እንዲሁም እግዚአብሔር ተናገረ አዲስ እንዲህ ሲል፣ በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ህዝቤ ይሆናሉ። ስለዚህም ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ እርኩሳቱንም እርኩሳትንም አትንኩ ይላል። አሁንም የሚገዛ ጌታ፣ እኔም እቀበላችኋለሁ፣ እናንተም አባት እሆናችኋለሁ፣ እናንተም ለእኔ ወንድ ልጆች እና ሴት ልጆች ትሆኑኛላችሁ ይላል እና እግዚአብሔር በቃሉ ታማኝ ነው። እኛ ልባችንን ከሰጠን ሁልጊዜ ከኛ ጋር ሊሆን ፈቃደኛ ነው። እንጸልይ። የሰራዊት ጌታ እግዚአብሔር አምላካችን ሆይ እንዳስተማርከን በማይመች ሁኔታ ከማንም ከምንም ጋር እንዳንጣመር ጠብቀን። ትእዛዛትን እንዳንረሳ በልባችን ጽላት ጻፍልን። ህይወታችንን ፍሬያማ አድርገው እምነትን ጨምርልን። ጥርጣሬ ከኛ አስወግድ። በቃል ብለሃል የሚጠራጠር ሰው በንፋስ የተደገፈና የተነቃነቀ የባህር ማዕበል ይመስላል። ይህ ሰው ከጌታ ዘንድ አንዳች አያገኝም ብልሃልና ብለሃልና ጌታ እኛ የአንተም በረከት እንዲጎልብን አንሻምና መጠራጠር ሁሌ መጠራጠራችንን ከኛ አስወግድልን በአንድ ልጅ በጌታ በኢየሱስ ክርስቶስ ስም አሜን።